ሰላም፣ ዛሬ ይዤላችሁ የመጡት የሌቲንግ ጎ ሜዲቴሽን ነው። የመልቀቅ የመተው ሜዲቴሽን ነው። ጋይድድ ሜዲቴሽን ነው። ስለ መልቀቅ ስለ መተው ዝም ብሎ ከማለት ይልቅ አብረን እንዴት ነገሮችን እንደምንለቅ የምናይበት ነው። እኔም ራሴ የመጠቀምበትን መንገድ ነው ማሳያችሁ እና አብረን የሚያስቸግሩን ነገሮች፣ የሚጎተጉቱንን ሐሳቦች፣ የሚበጠብጡንን ነገሮች እንዴት እንደምንለቅ እንዴት እንደምንተው ፕሮሰሱን ነው የምናየው፣ ሂደቱን ነው የምናየው። ለምን? ቀላል ስላልሆነ ቁጭ ብለን ጊዜ ሰተን ቦታ ሰተን የምንሰራበት ነው፣ ወይም ሂደቱን የምናይበት ነው እንጂ ዝም ብለን በፍላጎት ከዚህ በፊት እንዳልኩት በፍላጎት ብቻ ነገሮችን መልቀቅ አንችልም። ስለፈለግን ብቻ ስለሆነ ነገር ማሰብ ማቆም አንችልም። ስለሆነ ነገር መጨነቅ ማቆም አንችልም። ስለዚህ ዛሬ ሂደቱን ነው የምናየው እንዴት እንደምንለቅ እና ኦቪስሊ እኔ የምጠቀምበትን እኔ የጠቀመኝን ሂደት ነው ለማሳየት የምሞክረው ማለት ነው። ስለዚህ መጀመሪያ የምናደርገው ያው እንደተለመደው ጸጥ ያለ ቦታ ፈልገን ቀልባችንን ሰበስባለን፣ እንረጋጋለን። ወደ ውስጥ እየተመለከትን ስለሆነ ነገሮችን መልቀቅ የምንችለው ከራሳችን ጋር መሆን የምንችልበትን ቦታ እናመቻቻለን። የመጀመሪያው ስቴፕ ይሄ ነው። ዝም ብሎ የሚሰማ ነገር ሳይሆን እየሰማን ከነገና ደግሞ ውስጣችን እየተመለከትን ለዛ ነው በሜዲቴሽን መልክ ማቀርበው እየሰማን ሂደቱን ከዛ ወደ ውስጥ እየተመለከትን ያስቸገራችሁ ሀሳብ ያስጨነቃችሁ ነገር ስል አሁን ላይ ያስቸገራችሁን ሀሳብ ያስጨነቃችሁን ነገር ቀጥታ እንድታዩበት ነው። ለዛ ነው ጸጥ ያለ ቦታ የተመቻቸ ቦታ ፈልገን ቁጭ እንላለን። ቀልባችንን እንሰበስባለን። የሰላማችን አንከር የሆነውን ወይም መሰረት የሆነውን ትንፋሻችንን ልብ እንላለን። አየር ወደ ውስጥ ሲገባ እናስተውላለን አየር ወደ ውጭ ሲወጣም እናስተውላለን። ከበድ ያለ ትንፋሽ እየተነፈስን ከሆነ እናስተውላለን። ቀላል ያለ ትንፋሽ እየተነፈስን ከሆነ እሱንም እናስተውላለን። ቶሎ ቶሎ እየተነፈስን ከሆነ እናስተውላለን። በጣም የተረጋጋን ደሞ ከሆነን ቀስ ብለን እየተነፈስን ከሆነ እሱንም እናስተውላለን። እናስተውላለን፣ ልብ እንላለን። ለምንድን ነው ልብ የምንለው? ክፍተት ለመፍጠር ነው። ከሚጨቀጭቀን ቀን ከሚያስቸግረን ሀሳብ፣ ሁኔታ፣ ነገር ክፍተት ለመፍጠር ነው። የምንሰቃየው አሁን ላይ እየተከሰቱ ያሉ ሁኔታዎች፣ አሁን ላይ እየመጡ ያሉ ሀሳቦች ስለ ተጠናወቱን ነው ማንነት ስላደረግናቸው ነው። ክፍተት መፍጠር ስላልቻለን ነው። ሜዲቴሽን ሰፓሬሽን መፍጠሪያ ነው፣ ክፍተት መፍጠሪያ ነው። ቁጭ ብለን ሀሳብን ማየት የምንችልበት መንገድ ነው። ቁጭ ብለን ሁኔቶችን ረጋ ባለመንፈስ ማየት የምንችልበት ሁኔታ ነው። እርጋታ ጸጥታ ነው፣ ሰላም የሚሰጠን መንቀልቀል፣ መሯሯጥ፣ መተራመስ የሰላም ተቃራኒ ነው። ስቃይ ነው መጨረሻው። ተረጋግተን ቁጭ ብለን አሁን ላይ አእምሯችን ምን እያስተናገደ እንደሆነ እንታዘባለን። አእምሯችን ላይ የጎላው ምን እንደሆነ እናስተውላለን። ልታይ ልታይ ያለው የሚጎተጉተው ማለት ነው። ምን እንደሆነ እናስተውላለን፣ እናወቃለን፣ እውቅና እንሰጠዋለን። ያስቸገረኝ ነገር አለ፣ ያሳሰበኝ ነገር አለ፣ ያስጨነቀኝ ነገር አለ። አሁን ላይ ማሰብ እንፈልጋለን? አንፈልግም አሁን ላይ መጨነቅ እንፈልጋለን አንፈልግም ግን አለ። ስለዚህ እውቅና እንሰጣለን። መፈለግ አለመፈለግ ችላ እንለዋለን። እሱ እውቅና እንሰጣለን መፈለግ አለመፈለግ ሳይሆን መፍትሄው መልቀቅና መተው መቻል ነው። መፍትሄው ያስቸገረንን ሀሳብ ያስጨነቀንን ነገር መተው ዝ መልቀቅ መቻል ነው የዚህ ሜዲቴሽን አላማ። ብዙ ጊዜ መልቀቅ ላንፈልግ እንችላለን፣ መተው ላንፈልግ እንችላለን። ከለቀቅ ነው ከተው ነው ከዛስ የሚለውን መልስ መመለስ ለራሳችን ላንችል እንችላለን። ግን ጥያቄው እየተሰቃየን ነው ወይ? እየተሰቃዩ አልለቅም ማለት ትርጉም የለውም ባይ ነኝ። ስለዚህ እኔ በመልቀቅ ወይም በመተው ሰላሜን የጨመርኩበትን መንገድ ላሳያችሁ። ምንድ ነው ማድርገው? የሚያንገበገብ ሀሳብ ሲመጣ ሀሳብ ሲመጣ ሀሳብ ሊሆን ይችላል የሚል ነገር ሲመጣ ከሆነስ የሚል ነገር ሲመጣ አለቀልህ የሚል ነገር ሲመጣ በእውነታው ምንም ነገር አልተፈጠረም። ግን የሆኑ ሁኔታዎች አሉ ያን ነገር ሊያመጡ የሚችሉ። ስለዚህ ኢጎዬ ልብ ማይሎ ማይ እንዴ እነዛን ሁኔታዎች ተንተርሶ አሁን ላይ ምንም ነገር ሳይፈጠር ሊፈጠር ነው እያለ ያሰቃየኛል፣ ሊሆን ነው እያለ ያሰቃየኛል። ስለዚህ እዚህን ጊዜ ምንድን ነው ማድረገው? አረ የማይመስል ነገር ነው ውሸት ነው እንዳልል የሆኑ ሁኔታዎች አሉ የተመቻቹ፣ ወይም ፖስብል ነው ሊሆን ይችላል። ስለዚህ ሀሳቤን ሳጣጥለው የማይሰራው የሆኑ ጫፍ ጫፍ ስለያዘ ነው። እንደዚህ ሆኗል፣ ስለዚህ አንተም ጋር እንደዚህ ሊሆን ይችላል፣ ስለዚህ ተጨነቅ ያዙ ሊቀቁኝ በል አማር የሚል ሀሳብ ይመጣል። ምን ነገር አሁን ላይ አልሆነም፣ ሊሆን ይችላል እያለ የሚያሰቃያ ነገር ይመጣል። የዚህን ጊዜ ምንድን ነው የማደርገው? በፍላጎት መልቀቅ አልችልም፣ መተው አልችልም። ያን ሀሳብ ለምን? ምክንያት አለው። ምኑ ነገር ምክንያት አለው ሲመጣ የእኔ ጊዜያዊነትን መርሳት ሊሆን ይችላል። የእኔ እውነትን አለማወቅ ሊሆን ይችላል። ሜይ ቢ የእኔ ግሪድ ሊሆን ይችላል። የተለያዩ መንገዶች ተጠቅሞ ሀሳብ ይመጣል። ስለዚህ አሁን የውስጥ ሰላምን ስፈልገ የማደርገው ነገር ምንድን ነው? ያን ሀሳብ ያን ጭንቀት እውቅና ሰጠዋለሁ፣ ቦታ ሰጠዋለሁ፣ ዊች ኢዝ ሪስፔክት ሰጠዋለሁ። ለምንድን ነው ሪስፔክት የሚያስፈልገው? እያሰቃየኝ ነው። የሆነ ፓወር አለው። በጥልቀት አየዋለሁ። ፓወሩ ምን ያህል እውነት እንደሆነ፣ ግን አሁን ላይ ፓወር አለው። ስለዚህ ሪስፔክት ያስፈልገዋል። ራሴን አልሸውድም። አሁን ዊች ኢዝ ያን ነገር ላለማሰብ አላደነዝዝም ራሴን ወይም አላስቀይስም። አፈጥበታለሁ። ፊት ለፊት አየዋለሁ። መሸፋፈን የለም አልሸፋፈነውም እንደ መሸፋፈን መጥፎ ነገር ስለሌለ ማለት ነው ከሸፋፈንኩት አሳድገዋለሁ ትልቅ አደርገዋለሁ ትንሽ እውነት ከሆነ የያዘው ትልቅ አደርግለታል ስለላየሁት የሆነ ሰው ሲዋሸን እኮ ማለት ነው የመጀመሪያው ውሸት ሲዋሸን ኢንቨስቲጌት አድርገን በጥልቀት አይተን የተናገርከው ውሸት ነው እንደዚህ አጣርቼ የተናገርከው ውሸት ነው ካላል ካላልነውና ቸዝም ብለን ስለሚመስል እውነት ካመን ነው ያ ሰውዬ የእድሜ ልካችን ይዋሻናል ማለት ነው። ኒጓችንም ልብ ያለ ነው። ማይንዳችንም እንደዛ ነው። ፊት ለፊት ካላየ ነው የሚያስጨንቀን ነገር የሚያሳስበን ነገር ፊት ለፊት አሁን ካላየ ነው፣ ከሸፋፍን ነው፣ ከፈራ ነው እየተለቀ ነው የሚመጣው። ጭንቅላት የሚያሲስ ጭንቀት መሆን ይችላል። ምንም ነገር ከትንሽ ነው የሚጀምረው። ይሄ ማንም በጥልቀት ማየት የሚችል ሰው ማረጋገጥ የሚችለው ነገር ነው። ምንም ነገር ከትንሽ ነው የሚጀምረው። እኛ ከልጅነታችን ጀምሮ ነው ትንሽ እያሀሳቦች እያመንን እያመንን አሁን ላይ ባሪያቸው የሆን ነው። ከትንሽ ነው የሚጀምረው። ለምን ህጻናቶችን ካያችሁ ነፃ ናቸው የሀሳብ ባሪያ አይደሉም። ግን እድሜያቸው ሲጨምር ሶሳይቲ፣ አካባቢያቸው ሀሳባቸውን እንዲያምኑ እየገፋፋቸው አሁን ላይ ያው እንደኛው ነው ቁጭ ላሉ ፊስ የሀሳብ ባሪያ እንሆናለን። ስለዚህ ኤኒቲንግ በጥልቀት ማየት ስንጀምር የምንማረው ነገር ምንድን ነው? ምንም ነገር ከትንሽ ነው የሚጀምረው። ስለዚህ አሁን ላይ እያሰቃየን ያለው ነገር ከመሸፋፈኝ ይልቅ ፊት ለፊት እናየዋለን። ይሄ ኦልሞስት ወሳኝ ነገር ነው። ከዛ መልቀቅ ስለሆነ የምንችለው እንዴት ነው የምንለቀው የሚለውን ስናይ፣ ያ ፊት ለፊት ያየነውን አሁን ያፈጠትኩበትን ሀሳብ አሁን እያሰቃየኝ ያለውን ሀሳብ ፊት ለፊት የማየውን ሀሳብ ምን አደርጋለሁ ይዘዋለሁ። ወይም ደግሞ ፊት ለፊት አመጣውና ቪዥዋሊ ልንገራችሁ በምና ለምሳሌ እጃችን ላይ አምጥተን እንደያዝ ነው እናርግ። እጃችንን እንዘረጋለን ሀሳቡን እናመጣና እጃችን ላይ እናስቀምጠዋለን። እኔ በማይንድ የምጠቀምበት ለመግለጽ እንዲመቼ ማለት ነው። ያን ሀሳብ ያስጨነቀኝን ሀሳብ አሁን ቁጭ ብዬ ተረጋግቼ እጄ ላይ አምጥቼ አስቀምጣለሁ። እንበል የሚያስጨንቅ ነገር አለ፣ ይኸው እጅ ላይ አለ። እውነት ነው ሰውም የምጨነቀው በምክንያት ነው። የሆን አይነት ሀሳብ አለ እጄ ላይ ያዝኩት። ምንድን ነው ያ ሀሳብ የሚነገረኝ ሀሳብ፣ የሚጨቀጨቀኝን ሀሳብ ፊት ለፊት አመጣሁት፣ እጄ ላይ አስቀመጥኩት። ከዛ አሁን ለመልቀቅ ኦቢስሊ እጃችሁ ላይ ያለ ነገር ለመልቀቅ፣ ያው ትጥሉት አላችኋ ግን ይሄ የማይንድ ስለሆነ የአይምሮ ነገር ስለሆነ ቁስ ስላልሆነ መልቀቅ አልችልም። እዚሁ ዝም ብዬ የሆነው አይደል ሀሳቡ ብዬ መጣል አልችልም። ለምንድን ነው መጣል የማልችለው? ኢማጂኔሽን ስለሆነ ምናባዬ ስለሆነ። ትንሽ ቆይቶ ይመጣል። ሀሳብን ጭንቀትን መጣል የምንችለው አትነን ነው እንጂ በታትነን ነው እንጂ፣ ፊዚካሊ የሆነ ነገር ስለማልፈልገው ብዬ ወርውሬ አይደለም። ሀሳቤ ነው የምጥለው። ስለዚህ መትነን አለበት። የሀሳብ ብጥስጥስ ማለት አለበት ምንም አይነት ጫፍ እንዳይዝ ማድረግ አለብኝ። ላይክ ወረቀት ላይ ያለውን ጽሁፍ ማንም ሰው እንዳያናበው ከፈለግን ብትንትን ማድረግ ለአመድ ማድረግ አለብና ሀሳብም ልክ እንደዛ ነው። ምንም አይነት የሚይዘው ነገር እንዳይኖር ማድረግ አለብኝ። ያን ወረቀት ሁለት ቦታ ብቆርጠው የሆነ ሰው መጥቶ ገጥሞ ትርጉሙ ሊገባ ይችላል። ሶስት ቦታ ብቆርጠው አሁንም ገጥሞ ትርጉሙ ሊገባው ይችላል። ስለዚህ ያ የሚያስጨንቀኝ ሀሳብ ፓወር እንዳይኖረው መበታተን አለብኝ፣ ማትነን አለብኝ። ስለዚህ እንደዛ ማድረገው ቬስሊ በጥበብ ነው፣ በጥልቀት በማየት ነው። አንደኛው እና ፖወርፉሉ የሚበታተንልኝ፣ የሚያተንልኝ ጊዜነት ነው። ብዙ ጊዜ ብየዋለሁ። ስለዚህ እጄ ላይ ያስቀመጥኩትን ሀሳብ በጊዜነት አዋለሁ። ይዘዋል መጣል አልችልም ብያለሁ። ያ ያስጨነቀኝን ሀሳብ ይዘውና፣ ግን ጭምቅ አድርጌ ይዘው ወይም ደግሞ እውነትም ሊሆን ይችላል ውሸትም ሊሆን ይችላል። ይሄ ነገር ሊሆንም ይችላል አይሆንም ይችላል ብዬ ላላርግ ይዘዋል። አይሆንም እንዳልል የሆነ እውነት አለው። ያ ጭንቀት የሆነ እውነት አለው። የሆነ የሚያሳስበኝ ነገር አለ፣ እውነት አለ አይደል? እንደዚህ በሆንስ ምን የሚያስብል ነገር አለ። የሆነ እውነት ይዞ ነው የሚያስጨንቀኝ። ዝም ብሎ ሴንስ የማይሰጥ ነገር፣ የማይረባ ነገር አያስጨንቀኝም። ያ በኋላ ስንበታተነው እንደዛ ቢሆንም ግን፣ አሁን ላይ የሆነ እውነት አለው። ተማሪ ከሆንን ትምህርታችን ግሬዳችን ያስጨንቀናል። እውነት አለው ምማረው ለግሪድ ከሆነ ያስጨነቀኛል ግሪድ። ሰራተኛ ከሆንኩ ስራዬ ወይም እዛ ስራዬ ላይ መቆየት ነገር የሆነ ነገር ከሰማው ምናምን ያሳስበኛል። ስለዚህ የሆነ እውነት አለው፣ ሀሳባችን ጭንቀታችን እውነት አለው። ሙሉ ለሙሉ እውነት አይደለም፣ ግን እውነት አለው። ለዛ ነው የምንይዘው። እጃችን ላይ ያዝ ነው እውነት ይዞ ስለመጣ የሆነች ፓርት እውነት አለው። ግን ጥብቅ አንልበት። ጥብቅ ማለት ምንድን ነው? ሙጥኝ ማለት ምንድን ነው? ወይኔ ጉዴ አለቀልኝ፣ ያልተረጋገጠ ነገር ጊዜነትን ረስተን በቃ ሆነ ከስሬ ተባረርኩ፣ በቃ አለቀ፣ ተባረርኩኝ። ካልተባረርኩም ግን በቃ ልባረር ነው መሰለኝ፣ እውነት ነው መጨር አለቀልኝ። ከተባረርኩ ደግሞ በቃ ህይወት የለኝም፣ ትምህርት ልወርቅ ነው በቃ ሆነ። ይሄ ግግም ብሎ ማመን አላል ይሄ መጨረሻ ጥግ መሄድ፣ ሀሳብን ድብን ብሎ ማመን መጣበቅ ይባላል። ምንም ሀፔን ሳያረግ በፊት ማለት ሊሆን ይችላል ግን አሁን ላይ ሆኗል ብሎ ድብን ብሎ ማመን መጣበቅ ነው። ስለዚህ እጄ ላይ ያዝኩት ነገርን እንደዚህ ጭምቅ አርግ ይዤዋለሁ ማለት ነው። እጄን ራሱ ያመኛለሁ። ሌትጎ ፓወርፉል የሆነ መልቀቅ ፓወርፉል ሆነው መተው ፓወርፉል ሆነው። እንደዚህ ጭምቅ ያደረግናቸው ነገሮች ብዙ ነገሮች አሉ። እኛ ራሳችን እየጎዳን ነው ሳይቀር። ግን እውነታው መያዝ ነው ያለብን። መያዝና መጣበቅ ላይ የሚያስጨንቀኝ ነገር ል ይዤዋለሁ ላላድርጌ ነው ያዝኩት። ላላድርጎ መያዝም ማለት ነው። ሊሆንም ይችላል ላይሆንም ይችላል። ሁሉም ነገር ጊዜ ስለሆነ አሁን ያንጨረጨረኝ ነገር ነገ ልስቅበት እችላለሁ ወይም ነገ ሊያንጨረጭረ እንችላል። ድጋሚ ግን ደግሞ ስለሚያልፍ ልስቅበት እችላለሁ ግን ያንጨረጭረ እንችላል። ከነገና ደግሞ የሆነ አይነት ውጅደም ሊሰጠ ይችላል። ከነገና ሊያሰቃይ እንችላል ደግሞ ውጅደም ሊሰጠ እንችላል እያለን ሁለት ሳይድ ማለት ላላ አድርጎ መያዝ ማለት ይሄ ነው። ሊሆንም ይችላል ላይሆንም ይችላል። ሁሉም ነገር እንደዛ ነው። እርግጠኛ የሆነ ሰው የሀሳብ ባሪያ ነው። በቃ ይህማ ይሆናል ይሆናል ያለ ሰው ወይም ደግሞ ይሄማ በቃ መቶ ፐርሰንት ይሆናል ብሎ የሚያምን ሰው ሀሳቡን ማለት ነው ሀሳቡ እንዳሰበው ኤግዛክትሊ እንዳሰበው ይሆናል የሚል ሰው የጎ ባሪያ ነው የሀሳብ ባሪያ ነው የተጣበቀ ሰው ነው ማለት። ስለዚህ ብዙ ጊዜ ጠቀመኝ። ነገሮችን ለመልቀቅ ለመተው መጀመሪያ መያዝ አለብን። መጀመሪያ እውቅና እንሰጣችኋለን፣ ለፊት እናመጣችኋለን። ምሳሌ እንደሰጠሁት እጄ ላይ ይዘዋለሁ ሀሳቡን። ከዛ በኋላ ግን ሊሆንም ይችላል ላይሆንም ይችላል ብለን ላላ አድርገን እንይዘዋለን፣ ላላ አድርገን እንይዘዋለን። ለምሳሌ የሚያስጨንቀኝ ነገር መጣ፣ ስለ ነገ ጠዋት ነው። ወይም ስለ ነገ የሚያስጨንቀኝ ነገር መጣ፣ የሆነ አይነት እውነት አለው። ስለዚህ እንዴት ነው መልቀቅ የምችለው? እንዴት ነው ሌት ጎ ማድረግ የምችለው? ያን ነገር የሚያስጨንቀኝ ነገር እንዳለ ልብላለሁ። ከዚያ የሚያስጨንቀኝ ነገር አመጣዋለሁ ፊት ለፊት። ከዛ ላላድርጌ ይዘዋለሁ፣ ይዘዋለሁ። አለ ያ ነገር ሊሆን ይችላል ከነግና ላይሆን ይችላል። ፊፍቲ ፊፍቲ ማለት ነው። ለምን ሁሉም ነገር ጊዜ ስለሆነ፣ እስከ ነገ ድረስ መልቀቅ ስለማልችል ይይዘዋለሁ። ግን ሲይዝ ላላድርጌ ነው የሚይዘው። ሲይዝ ዛሬ ኖርማል እንቅልፍተኛለሁ። ከተጣበቅኩ ስለ እሱ ሳስብ ስለ እሱ ስጨነቅ እንቅልፍ እራሱ አልተኛም። እስከ ነገ ያ ነገር እስኪሆን ድረስ የሚያስጨንቅ ነገር እስኪሆን ድረስ ሰቃይ። ግን ላላርጎ መያዝ የሚችል ሰው ይሆንም ላይሆን ይችላል ብለው የሚይዝ ሰው በጥበብ አይቶ ያው ዝም ብሎ እንዳለሆን እናውቃለን። ነገሮች ጊዜ እንደሆኑ በማወቅ ያንን ሀሳብ ላላርገን መያዝ ከቻልን ዛሬ ኖርማል ቀን እናሳልፋለን፣ በጣም ሳንጨነቅ። ከእንደገና ደግሞ ግድልሽምሳን ነው ማድረግ ያለብን እያረግን ያንገበገበኝ ነገር ያሳሰበኝ ነገር ሲሆን ላላድርጌ ሰሆ ያስኩት ሊሆንም ላይሆነ ይችላል ስላልኩ ከሆነ ደስ ይለኛል። ከተሳካልኝ ደስ ይለኛል፣ ካልተሳካልኝ ደግሞ ቅር ይለኛል። ግን መቼ ነው ቅር የሚለኝ? ከአሁን ጀምሮ እስከ ነገ አይደለም። ነገ ያልተሳካ ጊዜ መቼ ነው ደስ የሚለኝ? ከአሁን ጀምሮ አይደለም። የዛን የተሳካ ጊዜ ደስ ይለኛል። ስለዚህ ሁኔታውን ለሚመጣበት ጊዜ ላይ ሲሆን ነው ዲሳይድ ማድረገው ማለት ነው። ለዛ ነው ላላድርጌ ያስኩት ጠብቅ ያላልኩበት ያ ነገር እስኪሆን ድረስ እርግጠኛ ስላልሆንኩ ነው የሚያስጨንቀኝ ነገር። እውነት የሚያስጨንቅ ነገር ሆኖ ካገኘሁት የዛን የሚያስጨንቅ ነገር ሆኖ ያገኘውት ጊዜ ብቻ ቅር ይለኛል አዝናለሁ፣ እንጂ ከሳምንት ጀምሮ አይደለም። ለዛ ነው መልቀቅ ሌት ጎ ማድረግ ፓወርፉል የሆነ ሞመንት በሞመንት እንድንሆን ያደረገናል። ያስጨነቀኝ ነገርም ደግሞ ካላስጨነቀኝ የዛን ጊዜ ደስ ይለኛል። የሆነ ጊዜ ማለት ነው እንጂ ከሳምንት በፊት እየተጨቀጨቁ እየተጎተጎትኩ መኖር ይቀርልኛል ማለት ነው። ላላድርጌ ከያዝኩት ሊሆንም ይችላል ላይሆንም ይችላል ካልኩኝ፣ በጥበብ ካየሁት፣ በጥልቀት ካየሁት፣ ስለዚህ የዛን ጊዜ ሁኔታው ካፕን ካረገ በኋላ የዛኔ መልቀቅ እችላለሁ ማለት ነው። ላላድርጌ የያዝኩት ነገር መልቀቅ እችላለሁ። ግን የተጣበቀ ሰው ምንድን ነው የሚያደርገው? ያ ነገር ካልሆነ ካልተሳካም፣ ስለተጣበቀበት ማንነቱ ስላደረገው ይቀጥላል። ያ ነገር ሆኖ አልፏል፣ ግን ያ ሰውዬ የተሰቃየ ይቀጥላል። መልቀቅ አይችልም። አሁን እኔ ሲጀምር ላላርጎስ መያዝ ስለማይችል ያ ሁኔታ ቢያልፍም ያ ሀሳብ መቶ ቢሄድም መልቀቅ ስለማይችል ረጅም ጊዜ ይሰቃያል ማለት ነው። እና ተግብር ያየሁት ነገር ምንድን ነው? ላላድርጌ ሁሉም ነገር ምንም መምረጥና፣ እኔ ሁሉም ነገር ላላድርጌ መያዝ ካልቻልኩ አነሰሰሪ ፒር አነሰሰሪ ሰፈር ውስጥ እገባለሁ፣ ዊች ኢስ ያ ነገር ካለፈ በኋላ ራሱ ጊዜ የሆነ ነገር ካለፈ ራሱ ዴድላይኑ ሲያል አልፎ ራሱ እሰቃያለሁ። ምን ማለት ነው እየጎተጎተኝ ያሳብ ለምን ጥብቅ አድርጌ ስለያዝኩት ስለተጣበቅኩበት፣ የሙጥኝ ስራ አልኩት። ስለዚህ መጣበቅ ኮምፕሊትሊ ችግር እንዳለበት ያወቅኩት የዛኔ ነው። ብዙ ነገሮች ካለፉ በኋላ ወር አልፏቸው ለታረ ወር አልፏቸው ስቲል እያሰቃዩኝ ነው። እያስታወስኳቸው ወይም ደግሞ ናግ እያረጉኝ ነው፣ እየጎተጎተኝ ነው። ብቀኩ አልቁ አልኩ። ለምንድ ነው ይህ ስል፣ ስለተጣበቅኩባቸው፣ ስለያዝኳቸው፣ ማንነቴ ስላደረኳቸው። ከዛ በኋላ የምማረግ ጀመርኩ፣ ነገሮችን ላላ አድርጎ መያዝ ጀመርኩ፣ ሁኔታዎችን ላላ አድርጌ መያዝ ጀመርኩ። መጣበቅ ቀነስኩ ማለት ነው። ስለዚህ ምንም ነገር የሚያስጨንቀኝ ነገር ሲመጣ፣ ምንም የሚያስፈራኝ ነገር ሲመጣ ጊዜ ነው ለጊዜው ነው የምፈራው። ለጊዜው ነው የሚያሰቃየኝ ላላድርጌ ስላስኩት እንደሚያልፍ ስላወቅኩ ማለት ነው። ከዚያ ሲያልፍ እለቀዋለሁ። ሲያልፍ በጣም መልቀቅ እችላለሁ። ቀላል ነው። አሁን ላልችል ይችላል። ነገ ስለሚሆን ነገር አሁን ላይ መልቀቅ አልችልም። ያን ሀሳብ ማቋረጥ አልችልም። ግን ነገ ያ ነገር ከሆነ በኋላ መልቀቅ ይችላለሁ። ለምን ሲጀመር ያልተጣበቅኩበትም ሲጀመር የሙጥኝ ያላልኩት ሊሆንም ይችላል ላይሆንም ይችላል ብዬ ላላ አድርጌ ስለያዝኩት። ስለዚህ ምንድን ነው ዋናው ፖይንት እዚህ ጋር ማየት ያለብን መልቀቅ ከፈለግን ሰላማችንን መጨመር ከፈለግን ሁኔታዎችን አሁን ላይ ላላ አድርገን መያዝ አለብን። ሁለቱንም ሳይድ መስጠት አለብን። ሊሳካም ይችላል ላይሳካም ይችላል። ቢሳካ በጣም ደስ ይለኛል ባይሳካ በጣም ነው ማዝ ነው ግን ሁለቱም ኦፕሽን ናቸው። ላላ አድርጎ መያዝ ማለት እሱ ነው። በጣም እጥራለሁ እንዲሳካ ግን ደግሞ ላይሳካም ይችላል። ስለዚህ አልተጣበቅኩ መሳካት ላይ ማለት ነው። መሳካት ላይ ካልተጣበቅኩ ካልተሳካ ችግር የለውም፣ ከተሳካ ደግሞ በጣም ደስ ይለኛል። ስለተጣበቅኩ አደለም የሚሳካው፣ የሙጢን ስለያዝኩት አደለም የሚሳካው። ማድረግ ያለብኝ ስላደረግኩ ሁኔታዎች ስለተመቻቹ፣ ብዙ ጊዜ እኔ ብቻ ሁሉን ነገር አመቻቼ የማመጣው ነገር እንደሌለ ስላወቅኩኝ ነው። ላላድርግ የመያዝ ይቻልኩት አለበዚያ፣ እኔ ያልኩት ነገር ሁሉ ይሁን እያልኩ ያልሆነ ጊዜ በጣም የሚያስጠላ ስቃይ ውስጥ ገባሉ። ውጭ ከእውነት ጋጣላለሁ። ሴንስ የማይሰጥ ነገር ስለዚህ ሁኔታዎችን ለመልቀቅ ከአሁኑ ሰዓት ጀምረን ኤቭሪቲንግ የሚጎተጉተንን ነገር የሚያሰቃየንን ነገር የሚያስጨንቀንን ነገር እንዳለ ለፊት አምጥተን ሊሆንም ላይሆንም ይችላል ብለን አላልተን መያዝ አለብን። ከዛ ያ ነገር አፕን ሲያደርግ ላላድርገን ሰሆን የያዝ ነው ስላልተጣበቅንበት እንደ ማስቲች ልክ ያ ነገር አፕን ሲያደርግ ወይም መቶ ሲሄድ እንለቀዋለን። ምን ያህል ከባድ ነው? አሁን አለ በሚባል ማጣበቂያ ያጣበቅነው ነገር በኋላ እናላቅ ስንለው እንዴት እንደሚከብድ ግን አሁን ባሪፍ ይሆናል። ቀለል አድርገን የያዝነው ነገር በኋላ ጊዜው ሲደርስ ለመልቀቅ በጣም ቀላል። ስለዚህ ዋናው ፖይንት ምንድን ነው? ኤቭሪቲንግ የምናደርገው ነገር ኤቭሪቲንግ በማይንዳችን ይመጣው በሀሳባችን የሚመጣው ነገር እንዳለ ሲሪየስሊ መውሰድ የለብን። ሲሪየስሊ ወሰድነው ማለት ሙጥኝ ያዝነው ማለት ነው፣ ኢጓችንን አመንን ማለት ነው፣ ሀሳባችንን አመንን ማለት ነው፣ የሀሳባችን ባላንን ማለት ነው። ስለዚህ ማንኛውም ነገር በእምሯችን የሚመጣ ሁኔታዎች፣ አካባቢያችን የሚወረውሩብን ነገር ወይም ወደኛ የሚያሰራጩትን ነገር እንዳለ ላላ አድርገን እንየው። በቃ ፖይንት እሱ ነው። አላልታች ሁሉም ነገር ይሆናልም አይሆንም እያለን ሁሉ ነገር እንየው። ጊዜ ስለሆነ ሊሆንም ላይሆንም ይችላል። መያዛችን ካልቀረ ሀሳባችንን ላላ አድርገን እንያዘው። ከዛ በኋላ ጊዜ ሲደርስ ለመልቀቅ በጣም ይቀለናል። የላላ ነገር ለመፍታት በጣም ቀላል ነው። በኋላ የተሰረጎጠ እና እዚህ የተሸጎጠ ነገር ግን በኋላ ለመላቀቅ በጣም ከባድ ነው። ስለዚህ ሌትኮ ለማድረግ ለመተው ሁኔታዎችን ሁሉ በጊዜ አይን እያየን ሳንጣበቅ ለመኖር እንሞክር። ቲንክ ዩ ፎር ዋቺንግ፣ ቲንክ ዩ ፎር ሊስኒንግ። ላቭ ን ሪስፔክት ፒስ።